ከገድለ ቅድስት ክርስቶስ ሠምራ። እናታችን ቅድስት ክርስቶስ ሠምራ በአፄ ገብረ መስቀል ዘመነ መንግሥት የነበረች ኢትዮጵያዊ ጻድቅ ናት። ከልጅነቷም ጀምራ በሥነ ምግባር፣ በሃይማኖት የታነፀች መልካም እጅግ ውብና የአማረች ስትሆን በትዳር ተወስና 12 ልጆችን ወልዳ ታሳድግ ነበረ። ንጉሠ ነገሥቱ አፄ ገብረ መስቀል በትዳሯ በሥነ ምግባሯና በሃይማኖቷ በሁለመኗ የተመሰገነች መሆኗንና ዝናዋን ስለሰማ በጸሎትሽ አስቢኝ በማለት ከአገልጋዮች ውስጥ እርሷን እንዲያገለግሏት 174 አገልጋዮች ላከላት። ለነገሥታት ሚስቶች የሚደረገው ባህርና በወርቅ የተሰሩ ልብስና ጫማ ልኮላታል በቤቷ በንብረቷም ከባሏም ጋር በትዳር ላይ እያለች ቅዱስ ሚካኤል ሶስት ህብስቶችን አምጥቶ መግቧታል። ከዕለታት በአንደኛው ቀን ሠራተኛዋ በሳት ተቃጠለችባትና ሞተች። በዚህም እጅግ አዝና ብትድንላት ቤቷን ባሏን፣ ልጆቿን፣ ንብረቷን ሁሉ ትታ ገዳም ገብታ እንደምትመነኩስ ብፅዓት አደረገች። መሪን ለቅሶን እያለቀሰች በጸሎት ስትማጸን መድኃኒታችን ኢየሱስ ክርስቶስ የሞተችውን ሠራተኛዋን ከሞት አስነሳላት። እርሷም ቃሏን ጠብቃ ሁሉን ትታ ደብረ ሊባኖስ ሴቶች ገዳም ገባች። ከዕለታትም በአንደኛው ቀን ቅዱስ ሚካኤል ካለችበት በዓት መጥቶ በክንፉ ተሸክሞ ከጣና ደሴት አደረሳት። ከዚያም ሰውነቷ ተበሳስቶ የባህር ዓሣ መመላለሻ እስከሚሆን ድረስ እንደተተከለ አምድ ሆና ሳትወጣ ወጣ ባህር ውስጥ 12 ዓመት ቆማ ስትጸልይ ኖረች። ከ12 ዓመት በኋላ ጌታችን ተገልጦ ቃል ኪዳን ሰጥቷታል። ከዚህ በኋላ ሕይወቷን በሙሉ በታላቅ ተጋድሎ ስታሳልፍ ጌታችን ከቅድስት እናቱ ጋር ሆኖ በየጊዜው ይጎበኛት ነበረ። ቅዱስ ሚካኤልም የሁልጊዜ ጠባቂው አድርጎ ሰጥቷታል። እናታችን ቅድስት ክርስቶስ ሠምራ ብሔረ ብፁዓን እየሄደች ከዚያ ከሚኖሩ ቅዱሳን ጋር እስከ ሰባት ቀን ድረስ ስትወያይ ትቆይ ነበረ። ሄኖክና ኤልያስ ወዳሉበት ወደ ብሔረ ሕያዋንም እየሄደች ትመለስ ነበረ። በባለ ጥምቀት ወቅት ሙሴ፣ ኤልያስና መጥምቁ ዮሐንስ ጌታ የተጠመቀበትን የዮርዳኖስ ውሃ አምጥተው፣ ሙሴ ቀኝ እጇን ኤልያስ ግራ እጇን ይዘዋት ዮሐንስ ውሃውን በራሷ ላይ አፍስሶ አጥምቋታል። ከጌታ ጥምቀት በኋላ በእንደዚህ አይነት መንገድ የተጠመቀ ማንም የለም። እነርሱም ንጉት በምትባል ገዳም ውስጥ የገዳም አስተዳዳሪ እንደምትሆንና እጅግ ብዙ ተከታዮች እንደሚኖሯት ትንቢት ተናግረዋት ወደ ሰማይ አድርገዋል። በነገሯት ትንቢት መሠረትም ከብዙ ጊዜ በኋላ ቅዱስ ሚካኤል በስሙ የተቀረሰ ጽላት አምጥቶ ሰጣትና በዚያች በንጉሥ ደሴት ውስጥ በእርሱ ስም ቤተ ክርስቲያን እንድትሠራ ነገራት። እንዴት ይሆንልኛል ባለችው ጊዜ እኒያ ያጠመቁሽ ቅዱሳን ከጥቂት ዓመታት በኋላ እመምኔት ትሆኛለሽ ያሉሽን ረሳሽን ያ ጊዜ እንሆ ደረሰ ብሎ ነገራትና አባ ይስሐቅ የሚባል መነኩሴ ይላከላትና የእሷን ልጆች ሊሆኑ ከመጡ ስድስት መቶ መነኩሳት ጋር በሦስት ወር ውስጥ የቅዱስ ሚካኤልን ቤተ ክርስቲያን ሰርታለች። ብዙ ተከታይ መነኩሳትም አፍርታለች። በዚችም በንጉት ደሴት ቁማ ስትጸልይ እንደተለመደው ጌታ ትገልጦላት ሳለ፣ አዳምን በአርያና በአምሳልህ ለምን ፈጠርከው? በእንጨት መስቀልስ ላይ ለምን ተሰቀልክ? ስለ አዳምና ስለ ልጆቹ አይደለምን? አለችው። ጌታም አዎ ስለ አዳምና ልጆቹ ስነ የተሰቀልኩት አላት። እርሷም እንግዲያውስ መሰቀልህ ስንነርሱ ከሆነ ካቤል ጀምሮ እስከ ዛሬ የሞቱትን እስከ ዛሬም በኋላ እስከ ዓለም ፍጻሜ ድረስ የሚሞቱትን ማራቸው ይቅርም በላቸው አለችው። ጌታም ወዳጄ ክርስቶስ ሠምራ ሆይ እስቲ አንቺ ራስሽ ፍረጂ በማለት በጲላጦስ ዘመን አይሁድ ያደረሱበትን እጅግ አሰቃቂ መከራዎችና የሞቱን ሁኔታ ሁሉ በዝርዝር ከነገራት በኋላ እንግዲህ ህንን ሁሉ ውለታ ዘንግተው ከክፋት የማይመለሱትን በተንኮል የማያረፉትን ልማራቸው ወይስ ልኮንናቸው ይገባል? እስቲ አንቺ ፍረጃ፣ አላት። እንደ ልብ ጓደኛ ብዙ ከተወያዩ በኋላ መጨረሻ ላይ አቤቱ ፈጣሪ፣ ፍቃድስ ቢሆን የአዳም ልጆች ከስቃይ ከኩነኔ ይድኑ ዘንድ ዲያብሎስን ይቅርትለውና ትለውና ትምረው ዘንድ እለምንሃለሁ። የአጣን መመለሱን እንጂ ጥፋቱን አትወድምና፣ የምለምንህ ወደ እጀው አይደለም። ነገር ግን እርሱ ከተማረ በአዳም ልጆች ላይ ስቃይና ኩነኔ ሊኖር አይችልም ብዬ በመገመት ነው እንጂ አለችው። ይህንንም ባለችው ጊዜ በጥያቄዋ ተገርሞ ሌሎች ከአንቺ በፊት የነበሩ ከአንቺም በኋላ የሚነሱ የማያስቡትን እጅግ የሚያስደንቅ ልመና ለመንሽኝ ብሎ ካደነቃት በኋላ ቅዱስ ሚካኤልን ጠርቶ ሳጥናኤል እሺ ካላት ታወጣው ዘንድ ወደ ሲዮል ይዛት ሂድ ብሎ አዞታል። በዚያም ሜዳ እንኳን እርሱ ሊመልስላት ይቅርና እርሷንም ከሲዮል ወረወራት። ነገር ግን ይጠብቃት የነበረው መልአክ በእሳት ሰይፍ ዲያብሎስን በመቅጣት እርሷን መዞ ሲያወጣት በዚያ ጊዜ በሚካኤልና በእርሷም ክንፍ ተጣብቀው ብዙ ሺህ ነፍሳት ሊወጡ ይችለዋል። እርሷም በዚህ እጅግ ተደስታ ወደ ፈጣሪዋ ሄዳ አቤቱ ፍርድህ እቀና ምረት የበዛ ነው እያለች ለጌትነቱ ክብር ሰግዳለች። በቁመዋ ልክ ጉድጓድ አስቆፍራ በአራቱም አቅጣጫ ከፊትና ከኋላ በግራና በቀኝ ሶስት ሶስት የተሳሉ ጦሮችን ተክላ የፊት ጥኝ ታስራ ስለ ዓለም ሁሉ ይልቁንም ስለ ኢትዮጵያ ልጆች ስትጸልይ ይኖራለች። ጦሮቹም እየወጓ ሰውነቷ እስኪሸት እስኪተራ ድረስ ለ12 ዓመታት በተጋድሎ ኖራለች። ያረፈችውን በዚህ ጉድጓድ ውስጥ ቆማ ስለ ዓለም ሁሉ ስትጸልይ ነው። ጌታችንም ክብሯ ከሙሴ ከአሮን፣ ከጴጥሮስ፣ ከጳውሎስ፣ ከሕፃኑ ቂርቆስ፣ ከንጦስ፣ ከጊዮርጊስና ከስቲፋኖስ ጋር የተካከለ መሆኑን በማይታበል ቃሉ ነግሯታል። በዚች ምድር ላይም 375 ዓመት ኖራ አባታችን ቅዱስ ተክለ ሃይማኖት ባረፉበት ዕለት ነሐሴ 24 ቀን በታላቅ ክብር አርፋለች። ጌታችን መድኃኒታችን ኢየሱስ ክርስቶስም ዐሥር አክሊላትን አቀዳጅቷት እጅግ አስደናቂ የሆኑ ትላልቅ ቃል ኪዳኖችን ሰጥቷታል። በኋላ በዝርዝር እናያቸዋለን። አሁን ቅዱስ ገድሏ ውስጥ ያሉትን እጅግ አስደናቂ መገለጦችና ትምህርቶችን እንመልከት። ጌታችን ከጎኑ በፈሰሰው ደም በክርስቶስ ሠምራ ግንባር ላይ ቅዱስ ስሙን እንዳተመባት እናታችን ቅዱስ ክርስቶስ ሠምራ በቤተ ክርስቲያን ቁማ ሳለች ጌታችን ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ጋር ወደ እርሷ መጣ። ከዚያም ወዳጄ ክርስቶስ ሠምራ ሆይ፣ እናቴ ማርያም እናትሁንሽ ጡት እንዳጠባችን ጣጥባሽ እኔ እንደ ሳመችን ትሳምሽ፣ በክንዷ እንዳቀፈችን ትቀፍሻላት። እናታችን ክርስቶስ ሠምራ በግንባሯ ተደፋች። እመቤታችን ፈጥና ነሳቻትና ወዳጄ ክርስቶስ ሠምራ ሆይ፣ አይዞሽ፣ አትፍሪ፣ ልጄ ወዳጄ አዘዘልሽን ሁሉ ፈጽምልሻለው፣ አትዘኝ አለቻት። ይህንንም አለቻትና በእጅዋ ታቅፋ ሳመቻት፣ ጡቷንም አጠባቻት። ከዚያም ጌታ ኢየሱስ ክርስቶስ ከቀኝ ጎኑ በፈሰሰው ደሙ በግንባሯ ላይ ስሉስ ቅዱስ የሚል ጽሑፍ ጽፎ አተመባት። ከዚህ በኋላ በታላቅ ክብር ወደ ሰማይ አረገ። መድኃኔዓለም ክርስቶስ ሠራይ ካህን ሆኖ ክርስቶስ ሠምራን እንዳቆረባት ዕለታት በአንደኛው ቀን እናታችን ቅድስ ክርስቶስ ሠምራ በስግደትና በጸሎት ላይ ሳለች ጌታችን ኢየሱስ ክርስቶስ ቅዱስ ሚካኤልን፣ ቅዱስ ገብርኤልን፣ ቅዱስ ፋኑኤልን እናቱ ማርያምን አስከትሎ መጥቶ ሚካኤልን ባልደረባ ሰጥቼሽ ነበረ። ዛሬ ደግሞ ገብርኤልንና ፋኑኤልን ተጨምረው ረዳት ይሆኑሽ፣ እናቴ ማርያምም እናት ትሆንሽ፣ እኔም አባት ሆንሻ አለ አላት። ዳግመኛም በመጥምቁ ዮሐንስ እጅ ሥጋውን በሊቀ ዲያቁናት እጅ ደሜን እስከ ሶስት ቀን ድረስ ተቀበይ። በአራተኛው ቀን ግን በደብረ ጽዮን እኔው ራሴ ሠራይ ቄሱኜ አቆርብሻለሁ አላት። በሌላም ጊዜ እንዲሁ ጌታ ተገለጠላትና በእኔ በራሴ ፍቃድ በአባቴም ፍቃድ አይሁድ በዕለት ዓርብ የወጉኝን ጎኔን ጥቢ አላት። ያን ጊዜም ልጅ እናቱን ጡት እንዲጠባ የጌታዋ የኢየሱስን በዕለት ዓርብ የተወጋውን ጎኑን ጠባች። ጌታም ቶማስ የተወጋውን ጎኔን ዳሰሰ፣ አንቺ ግን ጠባሽ። እስኪ ከዳሰሰ ከጠባ የቱ ብልጫ እንዳለው ፍረጃ አላት። እርሷም አቤቱ ጌታ ሆይ የጠባ ይበልጣል አለችው። ዳግመኛም ወዳጄ ክርስቶስ ሠምራ ሆይ ከእናቴ ከድንግል ማርያም ሰው ሆኜ በዕለት ዓርብ የተቆረሰውን ሥጋዬን እንኪ አላት። ይህንም ብሎ እጁን በራሷ ላይ ባኖረው ጊዜ ሰውነቷን ብርሃን ከበባት። ይህንንም የተመለከቱት ትጉሃን መላእክት፣ ጻድቃንና ሰማዕታት፣ ደናግር መነኮሳት ሁሉ ፈጽሞ አደነቁ። ስለተሰጣትም ጸጋ ክብር መንፈሳዊ ቅናት አደረባቸው። ቅዱሳንም ሁሉ የነገሥታት ንጉሥ የገዢዎች ገዢ ለሆነ አምላክ በአንድነት ምስጋና ይገባላሉ። የበጎ ነገር ጠላት የሆነ ዲያብሎስም እንኳ ይህንም በተመለከተ ጊዜ ከቶ አንተን ለሚወዱና ፍቃድን ለሚፈጽሙ ሁሉ ይህንን ያህል ጽርድርብ ክብር ትሰጣችኋለህን! ለጌትነት ምስጋና ይገባል ብሎ አመሰገነ። የቅዱሳን ገድላቸው ሲነበብ ሐሰት ነው ብለው የሚያቃሉ ሰዎች እጣ ክፍላቸው ከናሪዎስ ጋር መሆኑን ጌታችን ለክርስቶስ ሰምራን እንድነግራት ከዕለታት በአንደኛው ቀን እናታችን ክርስቶስ ሰምራን የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አሳድርጎ ከፈጣሪው ፊት አቆማት። ጌታም በየዕለቱ ከሲኦል ሦስት ሺህ ነፍሳትን እንድታወጣ ሥልጣን ሰጣት። በዚያን ጊዜ አቤቱ ጌታዬ የቅዱሳን ገድላቸው ሲነበብ ሐሰት ነው በማለት የማያምኑ ብዙ ሰዎች አሉ። እንግዲህ እንደነዚህ ያሉትን ትምራቸዋለህ ወይስ አትምራቸውም አለችው። ጌታም በጥቡ ልብ ሆነው ያለመጠራጠር የሚያምኑትን ወደ መንግሥቴ ይገባሉ። የማያምኑ ቢኖሩ ግን ክፍላቸው ከናሪዎስና ከሰባልዮስ ጋር ነው አላት። ጌታችን በቅድስት ቤተ ክርስቲያን የሚፈተተው ስጋና ደሙ አማናዊ ስጋና ደሙ መሆኑን እንዳሳያት በመጋቢት 27 ቀን የመዳን ዓለም በዓል በሚከበርበት ዕለት ሥጋውና ደሙን ለመቀበል እናታችን ቅድስት ክርስቶስ ሠምራ ወደ ቤተ ክርስቲያን ገባች። በዚያ ጊዜ ድንቅና ረቂ ሚስጥር አየች። በዚህች ዕለት እንደ ሕጉ ሥርዓቱ ካህናት ሥርዓተ ቁርባን ይፈጽሙ ዘንድ ወደ ቤተ መቅደስ ገቡ። በዚያ ጊዜ ወቅት ዲያቆኑ ሙቀት ያልተለየው ሕብስት በመሶብ ወርቅ ይዞ መጣ። ያችው ወርቅ መሶብ ተለውጣ በድንግንና ያለች ብላቴና ሆነች። ሕብስቱም ሕፃን ልጅ ወደ መሆን ተለወጠ። ቄስ ከዲያቆን እጅ በተቀበለው ጊዜ ሕፃኑ ሕብስት ሆነ ብላቴናይቱም ወሶበቅ ሆነች። ከዚህም በኋላ ቄሱ ሥርዓተ ቅዳሴውን ጀምሮ ሲቀድስ ፈኑ ጸጋ መንፈስ ቅዱስ ወይም የመንፈስ ቅዱስን ጸጋ ላክልን ከሚለው ደረሰ። በዚያን ጊዜ ቁርባኑን ወይም ሕብስቱን ያከብረው ዘንድ መንፈስ ቅዱስ በነጭ ርግባ ምሳል ወረደ። ዳግመኛም ይህ ሕብስት ተለውጦ ሕፃን ሆነ። ከዚያም ሕፃኑን ይሰዋው ዘንድ መልአኩ ለቄሱ ሰይፍ ሰጠውና ቄሱም ሕፃኑን ሰዋው። ይህንን መለኮታዊ ሚስጥር በተመለከተች ጊዜ እጅግ አደነቀች፣ ፈጽማም ደነገጠች፣ መሪር እምባንም አለቀሰች። ከዚያም ቅዱስ ሚካኤል መጥቶ የእግዚአብሔር ባለሟል ክርስቶስ ሰምራ ሆይ ምን ያስለቅሰሻል? ነገር ግን ይህንን ድንቅ ሚስጥር ተመልከች አላት። እርሷም እሽ በጎ ብላ ትመለከት ጀመረች። ዳግመኛም ይህ ቄሱ ሥርዓተ ቅዳሴውን በትክክል እንደሚያከናውንና ንጹሕ ካህንም ለመሆኑ ትመለከቻለሽን? አላት እርሷም አዎን አለችው። ከዚያም ቄሱ ቅዱስ ሥጋውና ክቡር ደሙን ለሕዝቡ ያቀበል ዘንድ ወጣ። እርሷም ቅዱስ ሥጋውና ክቡር ደሙን ተቀበለች። በምትቀበልበትም ጊዜ በአፏ ውስጥ ሥጋው ትኩስ ደም፣ ደሙም ትኩስ ደም ሆኖ ተገኘ። እንዲሁም በህብስቱ አንዱ ከጻሕሉ ላይ ተነስቶ በዲያቆኑ እጅ ተይዞ ባለው የደም ጽዋ ውስጥ ገብቶ በጽዋ ውስጥ ካለው ደም ጋር ተዋህዶ ወደ መቅደስ ሲገባ አየች። ይህንን ሁሉ አይታ ፈጽማ ደነቀች። ከእርሷም ጋር የነበረው መልአክ ይህ የምመለከተው ሚስጥር ምንድን ነው ብላ ጠየቀችው። የመላእክት አለቃ ቅዱስ ሚካኤልም ቀድሞ ቄሱ እንደ በግ ሲሰዋው ተመልክተሻል። የእግዚአብሔር ባለሟል ክርስቶስ ሠምራ ሆይ አሁንም እንደ ሰው ሞቶ የሚቀር እንዳይደለ በእውነት ነግርሻለሁ፣ በመለኮቱ ሕያው ነው እንጂ መጽሐፍ በሰውነትህ አንተ ከሙታንጋ ትሞታለህ፣ በመለኮትህ ግን ከሀብ ከመንፈስ ቅዱስ ጋር ሕያው ነህ። አንተ ሶስት ማል ሶስት ሌሊት በከርሰ መቃብር አደርግ ዳሩ ግን በመለኮትህ ከሀብ ከመንፈስ ቅዱስ ጋር በዙፋን ላይ ትገኛለህ ብሎ እንደተናገረ። ዳግመኛም በስጋው ቢሞት በመለኮቱ ይኸውኑ አላት። እርሷም ይህንም ባላት ጊዜ ፈጽሟ ተደሰተች። ሰይጣን የሚሸንፍባቸው ሦስት ዋና ዋና መንገዶች ለክርስቶስ ሠምራ እንደነገራት ቅለታትም በአንደኛው ቀን እናታችን ክርስቶስ ሠምራ ዕለተ ሞቷን እያሰበች በጣና ባህር ውስጥ ቆማ ስታለቅስና ስትጸልይ ሳለች ዲያብሎስ በሊቀ ጳጳሳት ተመስሎ እጅግ አስጨናቂና ግሩም በሆነ አሪያ ወደ እርሷ መጣ። እርሷም ልትሰግድለት ወደደች፣ ከሐዘን ያረጋጋ ዘንድ ከቅዱሳን አንዱ የመጣ መስሏት ነበርና። ነገር ግን የመላእክት አለቃ ቅዱስ ሚካኤል ፈጥኖ ደረሰና ይህ ሰይጣን እንጂ ጳጳስ ወይም ከቅዱሳን አንዱ አይደለምና አትስገጅለት ብሎ ወደ ኋላ መለሳት። ዳግመኛም አሁንም እንደ ልማድሽ ሂጅና ጠይቂው ማን እንደሆነ ይነግርሻል አላት። በዚያን ጊዜ ወደ እርሱ ሄደችና እሰግድል ዘንድ አንተ ማነ ስትል ጠየቀችው። እርሱም የመላእክት አለቃ ቅዱስ ሚካኤል ነኝ አላት። የመላእክት አለቃ ቅዱስ ሚካኤል ከእርሷ ጋር እንዳለ አላወቀም ነበርና እርሱ በእርሷ ላይ ተንኮል ለመስራት እንደተራቀቀ ሁሉ እርሷም ትነቃችበትና ተራቀቀችበት። ቀጥሎም እንግዲያውስ አንተ ሚካኤል ከሆንክ እስቲ ስለ ጽድቅ ነገር አስተምረኝ አለችው። በዚህም ጊዜ ፈጽሞ ተደሰተ፣ ከአላማዋ አሳስቶ በእጁ የገባችለት መስሎታልና እንዲህም አላት። ለምን ሰውነትሽን ታደክሚያለሽ? ከዛሬ ጀምሮ ከዚህ ኃላፊ ዓለም ድካም ማረፍ ያስፈልግሻል። መጾምና መጸለይስ ለምን ይጠቅምሻል? በፋር ውስጥ ቁሞ መጸለይና ሰውነትን ማድከም ማን አስተማርሽ? አላት። በዚያን ጊዜ አንተ የምትለውና መጽሐፍ የሚናገሩት የተለያየ ሆነስ አለችው? እርሱም ማንነው የላየን አላት። እርሷም ከአነጋገር የተነሳ እኔ ለየኋቸው አለችው። እርሱም እስኪ ልዩነታችን ንገሪን አላት። እርሷም መጽሐፍት የጾመ የጸለየ የለመነ ሁሉ ፍጹም ዋጋውን ያገኛል ይላሉ አንተ ግን አትጹሙ አትጸልዩ ትላለህ አለችው። ይህንንም ባለችው ጊዜ በእርሷ ላይ ፈጽሞ ተቆጣ፣ እጅግም አድርጎ አስደነገጣት። ዳግመኛ መለሰችና በምን ትሸነፋለህ አለችው። አሁንም ቁጣውን አወረደባት። በሦስተኛውም ጊዜ ከተቆጣ በኋላ በእነዚህ ሦስት ነገሮች ይሸነፋለሁ ሲል መለሰላት። አንደኛ ማንኛውም ሰው በዚህ ዓለም በሚኖርበት ጊዜ ነፍሱ ከሥጋው ከመሌቷ በፊት እንግዳ ተቀብሎ የሚያስተናግድ ሁለተኛ በራሱ ላይ ችግርና መከራ በመጣበት ጊዜ መከራውን ታግሶ የሚኖር። ሶስተኛ ቀድሞኑን ከመሬት የተገኘሁ ነኝ በኋላም ተመልሼ ወደ መሬት ገባለው፣ እሞታለሁ፣ ፈርሳለሁ ብሎ በማሰብ ትህትና የሚሰራና የመሳሰሉትን ሁሉ የሚያደግ እርሱ ፈጽሞ ያሸንፈኛል አላት። ይህንንም ከተናገረ በኋላ ግንፉን እያማታ ወደ አየር በረረ። እርሷም ከግርማ የተነሳ ፈጽማ ደነገጠች፣ በመሬትም ላይ ወደቀች። በዚያን ጊዜ ለጌትነቱ ክብር ምስጋና ይግባውና ጌታ ኢየሱስ ክርስቶስ መጥቶ ቅዱሳት በሆኑ እጆቹ ከወደቀችበት አነሳት። ከዚያም ወዳጄ ክርስቶስ ሠምራ ሆይ አይዞሽ፣ አትፍሪ ነገር ግን ወደ ሰማይ አቅንተሽ ተመልከች አላት። ወደ ሰማይ አቅንታ በተመለከተች ጊዜ የዲያብሎስ ክንፉ በሰማይ ላይ ከጽንፍ እስከ ጽንፍ ተዘርግቶ ወይም በመላው ዓለም ሞልቶ አየች። ቀጥሎም ጌታችን ኢየሱስ ክርስቶስ በእኔ በባሕርይ አባቴ በአብ በባሕርይ ሕይወቴ በመንፈስ ቅዱስ ያላመነ ሊያሸነፈው አይችልም አላት። ዳግመኛ ማንም ሰው ኃጢአት ቢኖርበት ወደ ቀደመ ኃጢአቱ ባለመመለስ ንስሐ ቢገባ ከወጥመዱ ያመልጣል አላላት። መድኃኔዓለም ለቅድስት ክርስቶስ ሠምራ የገባላት ልዩ ቃል ኪዳን ካለችበት ከደብረ ሊባኖስ ገዳም ቅዱስ ሚካኤል መጥቶ በክንፉ ተሸክሞ ወስዶ ከጣና ደሴት አደረሳት። በዚያም ሰውነቷ ተበሳስቶ የባሕር ዓሣ መመላለሻ እስከሚሆን ድረስ እንደተተከለ አምድ ሆና ሳትወጣ በባሕር ውስጥ 12 ዓመት ቆማ ስትጸልይ ኖረች። ከ12 ዓመት በኋላ ከባሕር ውስጥ ቆማ ሳለች ጌታ ኢየሱስ ወደ እሷ መጣ። ሥጋሽን እንደ እናቴ ማርያም ሥጋ ቀድሰዋለሁ ስምሽም እንደ እርሷ ስም አከብረዋለሁ ብሎ ሌላ ብዙ ቃል ኪዳን ከሰጣት በኋላ ወደ ሰማይ አረገ። እናታችን ቅድስት ክርስቶስ ሠምራ ዲያብሎስን ከጌታ ጋር ለማስታረቅ ብላ እርሱን ልትጠራው ብትሄድ እጇን ይዞ ሲኦል ቢከታት ቅዱስ ሚካኤል አድኗታል። ከእርሱም ጋር በክንፋቸው ተንጠላጥለው ከሲኦል የወጡ አስር ሺህ የሚሆኑ ነፍሳት ጌታችን አስራት አድርጎ ሰጣት። ከዚህም በኋላ ሚካኤልን ጠርቶ ወደ ክርስቶስ ሠምራ መኖሪያ ውሰዳችኋለሁ። ጌታ መኖሪያሽ ከእናቴ ከድንግል ማርያም ጋር ነው፣ እነሆ በትረ ማርያም ብዬ ሰየምኩሽ። ደረጃሽን ከእርሷ ቀጥሎ ሁለተኛ ደረጃ አደረግኩልሽ፣ የባለሟነት ግርማን አጎናጸፍኩሽ። አንቺን የሚወዱ ሁሉ የተመሰገኑ ናቸው አላት። ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅድስት ክርስቶስ ሠምራ ምረት ይደረግለት፣ የማይገባ ሁሉ ወደ አንቺ መጥቶ ዜና አገድልሽን ሊሰማ አይችልም። ስለሆነም ገድልሽን ለመስማት ትሩፋትሽን ለማየት ወደ አንቺ የሚመጡትን ተስፋ መንግሥተ ሰማያትን ሰጣችኋለሁ። አንቺን የሚያፈቅሩ ሁሉ የተመሰገኑ ናቸው። እውነት እውነት ልሻለሁ አንቺን የወደደሽን እኔ ደግሞ ወደዋለሁ አላት። ጌታችን ኢየሱስ ክርስቶስ ለቅድስት እናታችን ክርስቶስ ሠምራ ይህንን ቃል ኪዳን ሰጣት። በስምሽ ለተራበ አበላ፣ እኔ በዕለተ ዓርብ ከተቆረሰው ሥጋዬ አበለዋለሁ። በስምሽ ለተጠማ ፍኝ ውሃ ያጠጣውን እኔ በዕለተ ዓርብ ከጎኔ በፈሰሰው ደሜ አረከዋለው። እውነት እውነት እልሻለው፣ ስጋሽ ከተቀበረበት ሂዶ መካነ መቃብርሽን የተሳለመ የእናቴን የማርያምን መካነ መቃብር እንደተሳለመ ይቆጠርለታል። ጌታም ከቤትሽ ከእናትሽ ከአባትሽ ከልጆችሽ ከተወለድሽበት አገርሽ ተለይተሽ 22 ዓመት ከጉድጓድ ከባህር እያለቀሽ ኑረሻል። እንግዲህ ማረፊያሽ ደርሷል፣ ነይረፊ አላት። ስጋሽም ከምድር ወድቆ የሚቀር አይደለም። ኋላ በለተ ምጽአት አነሷዋለሁ። እንዲህም ሲላት ነፍሷ ከሥጋዋ ተለየች። መላእክትም ልልታ ደስታ አደረጉ። ነቢያት፣ ሐዋርያት፣ ሰማዕታት ጻድቃንም ሁሉ በእጃቸው እያጨበጨቡ በእግራቸው እያሸበሸቡ ባፋቸው ልልያሉ እያሉ ተቀበሏት። ጌታ ቅዱስ ሚካኤልን ለወዳጄ ወደ ክርስቶስ ሠምራ ዕድሜዋን ጨምረ 22 ዓመት የተጋደለችውን 25 ዓመት ብለ ጻፍላት አለው። ቅዱስ ሚካኤልም እሺ ብሎ ዕድሜዋንና ገድሏን ጽፎ ከበድነ ሥጋዋ አድርጎት ተገኘ። አባ ይስሐቅ በአንገቷ ላይ ያለው መጽሐፍ አውጥቶ ቢያየው ከተወለደችበት ቀን ጀምሮ እስካረፈችበት ቀን ድረስ በሥላሴ ትእዛዝ በቅዱስ ሚካኤል ጻፊነት የተጻፈ መጽሐፍ ተገኘ። በዚያን ጊዜ ቅዱስ ሚካኤል አባ ይስሐቅን ጠርቶ ከጉድጓድ አውጥተ በድነት ሥጋዋን በሳጥን አድርገ እግዚአብሔር የሰጣትን ክብርና ጸጋ እኒህንም አስሩን አክሊላት አድርገ ከቤተ መቅደስ አግብተህ አኑረው አለው። እሱም እንዳዘዘው አደረገ። የክርስቶስ ሠምራ ገድል ከረዥም በአጭሩ እዚህ ላይ ተፈጸመ። እናታችን ቅድስት ክርስቶስ ሠምራ ሆይ እኛን ወገኖችሽን ከፈጣሪያችን ታማልጅን ዘንድ በቅድስ ጸሎትሽ እንማጸናለን። የእናታችን በረከት ረዴት ይደርብን። ምንጭ ከገድላት አንደበት ከሚል መጽሐፍና ከመዝገበ ጸሎት ወመጻፈ ጸሎት። ወስባት ለእግዚአብሔር ወለውላዲቱ ድንግል ወለመስቀሉ ክቡር